ጥርስ የሌለው በማጤሽ እና በሲጋራ ጥርሱ ያለቀ ወጣት ነው። ገና ሀያ አራት አመቱ ነው፣ ግን ጥርስ ምላስ የለውም። አባቴ ጥርስ ምላስ የለውም? በመጠጥ ጥርሱ እንት ነው ያለቀ ማለት ነው። እና ምን ያደርግልሃል ምን ታደርግልሃለች? እንዲህ ብተኛ እንኳ ስልኩ አይተኛም። እንዲህ ብሎ ስልኩ እዛው ነው እንዲያሁን፣ እኔ ኢትዮጵያን ወንድ እንደዚህ ላወራው ነው። ከፈለገ አውሩት ይተኛ እንጂ። እንደዚህ ስልኩ እንደዚህ ስልኩ ባዶውን ከፍቱም ነሱ እዛ ውስጥ እሷም ተኝታ እሱም ተኝቶ በስልክ ኧረ ውይ! ኧረ ፍቅር እስከ መጋብ አረች ግን የቱ ብሽ ነው? ኧረ እንዲሁ ብደንበኛ ቪዲዮ ለቀሽበት አልኩ። አንቺ እንበለው እስኪ

እዛው የእሷም እንደዚህ ወደ ስራ ሲሄዱ ስልክ ይዘጋል እንደውም ወይፋ ውጭ ካላቸው እንጂ ደብል ነው ስራችን አለ ሰውየው የተመጣውን ብዙ ወሬ አታስወራኝ እና ለምንድን ነው ግን ስልካቸውን ማለት እንዳትዘጊው የሚሉት እንዳትዘጊው ተኝ ልተኛ? ከሌላ ጋር ተዳለች ብሎ ነው። ከተኛ በኋላ እሱም ሌላ ጋር እንዳትሄድ ስልኩን እዚህ አደራ እንደተደቀነ ቀስቀስ ሲል ትንፋሹ ምናምን ይሰማል። የእሷም እንደዛው።